ተባረረኩ ልጆቹ፣ እሱም አንድ አይነት ናቸው ልጆቹ። ማንን አስታወሰችኝ፣ እዚህ ጋር ሀይሚዬ፣ እፍሶ ምናት ማነች የምትባለው የቃና ድራማ ላይ ምናምን ነገር የቱርክ አክተሯን ማለት ነው። እና እሷን ትዛት ባላይና፣ ሀይሚዬ ቆይ ከምን የተነሳ ነው እንደዚህ የሆነች ምናምን ነገር የሚለውን ነገር ሳስበው ሳስበው የሆነ ነገር ማለት ፈለኩኝ ማለት ነው። ሰላም ጤና ይስጥልኝ። ውድነት የተከበራችሁ ቻናል ይዜ ከታታዎች ሰላማችሁ ይብሳልኝ። ዛሬ ሁለት ነገሮችን ማለት ፈልጋለሁ። ሁለት ነገሮችን ነው ይሄ የመጣው ወደ እናንተ። አንደኛው እዚ ጋር ሀይምዬ ብላ ብዬ ልለምንህ ምናምን ብላ አክት ምናምን ነገር አደረገች፣ ያው ከአንገት በላይ ነው ከልቧ ምናምን አይደለም። ፋራ ሰገጤዎች ደግሞ የምር መስሏቸው በጣም ተናደዋል። ግን ሀይሚ ከምን የተነሳ ነው እንደዚህ በቃ ፍሪ የሆነችው ወደሚለው ሲሄድ በቃ ወንድ ልጅ ሴት ልጅ ሲወዳት ሲያከብራት፣ እንደገና ደግሞ ትልቅ ቦታን ትልቅ ተስፋን ህልሟን እውን ሲያደርግላት እንደዚ ነው የምትሆነው። ከልቧ ደስተኛ ትሆናለች፣ ነፃነት አላት። የምትናገረውን ነገር እንኳን ይሆን አሌለ ምን ይመጣብኛል፣ ምን ያስመጣ፣ ምን ያስከትልብኛል፣ እንደዛ ብል ምናምን ብላ አታስብ። ምክንያቱም ላይክ እሱ አጠገቧ ያለው ወንድ የሰጣትን ቦታ ምናምን ነገር የሰጣትን ክብር ጠንቅቃ ስለምታቀ እና ቡሩኬ ለሀይሚ ምን ያክል ነፃነት ቢሰጣት ነው ብዬ ሳስብ በጣም ነፃነት ሰጥቷታል እና ይሄ ደግሞ ምንድ ነው ከአንድ ሰው ነፃነትን የምታገኙት ምንድነው ነው እውነተኛ የሆነ ውዴታን ስታገኙ ነው እና እውነተኛ የሆነ ፍቅርን ስታገኙ ነው እንጂ የሆነ ፍቅር ከሌለ ማስመሰል ከሆነ አለሽ አለሽ መባባላቸው ይህን ያክል ነፃነት አታገኙም የሆነ ትሸማቀቃላችሁ ምናምን እኔ ለሱ እሱ ለእኔ ምናምን መተሳሰብ ጀምረናል ቁርስ እሱ እኔ ካልሰረሱ ምናምን በቃ እንደዛ አብራችሁ ስትኖሩ እንደዛ ነው በቃ ይሄ ከሌ ስራ ከሌ ምናምን መፎካከር የለም። አስባችሁ ምናምን እንደ አላፊነት ወስዳችሁት አስባችሁ ታደርጋላችሁ ማለት ነው እና እንደዛ ነው ያዩትኝ ሀይሚዬ። በቃ ከምንጊዜውም በላይ ከምንጊዜ ከስከ ዛሬውም በላይ በቃ በጣም በጣም በጣም በጣም ደስተኛ እሆናለሁ። እግዚአብሔር ይመስገን። የሚፈልገውም ይሄ ነበረ። ደስተኛ ደግሞ የምትሆኑት አጠገባችሁ ባሉ ሰዎች ነው። አንዳንድ ሰዎች ደግሞ በህይወታችሁ ውስጥ እያሉ መኖራቸውን መሄዳቸውን ትክክለኛ መኖራቸውን አታቁም። ለምን በህይወታችሁ ውስጥ እያሉ ስለሚያስመስሉ ልክ በህይወታችሁን ውስጥ እንዳሉ አድርገው ስለሚያስመስሉ ማለት ነው እና ይሄ ደስታ ፈጣሪ ያርዝምላችሁ በደስታችሁ ላይ ደስታን ይጨምርላችሁ። እመቤቴን ሀይምዬ በቃ ግን አልተቻለችም። የምሬን ቤቱን እኮ ሩዋንዳ አደረገችው። በተለይ ደግሞ እነዚያ አራት ልጆች ቢወለዱ አስባችሁታል? አራት ልጆቹ ቢመጡ ቢወለዱ እንደዚ ለጥንቸሎቹ እንክብካቤ እሱም ልጆቹም ኮርተዋል። አልበላም አሉ ቡቡዬም እንደዚያው እነሱ ስራሱ ምናምን ጥንቸሎቹን እኮ ነው። ኧረ ዓይንዬ የምር የምር ግን እግዚአብሔር ይሆናል ሌለ በቅርብ ምናምን አራት ልጆቹ ተጋብተው ቢወልዱልን ደስ ይለናል። የምር በእንደዚህ ገና ሊሳይመጣ ምናምን ቤቱ እንደዚህ ደምቆ አሁን የሆነ ቤት ቤትን አድማቂ ልጅ ነው ይባላል። ልጅ ሳይኖር ጥንችል እዚ ጋ ምናምን እነሱ ሆኖ ቤቱ ምን ያክል እንደደመቀ ምናምን፣ አዲስ ቤት ራሱ አይመስልም። የሆነ ልጅ ያለበት ቤት ምናምን ነው የሚመስለው። ቅዝቅዝ ያለ ቤት አይደለም። በጣም ነው የሚያምረው ቤታቸው። እንደገና የዛ ጋ የምግብ ቴብሉ አለ ምናምን ነገር። የሀይምዬ ደግሞ ፍጥነት አቀራረቧ ደግሞ ሀይም ይሄ አቅርባ ሳህን ላይ ስትቀ እንትን ድኝቹን አውጥታ የበላችሁን ፓርት ቆርጣችሁ ከማጋራ ነው እንትን ኮምፔር አድርጋችኋል። የኒቅማም ቅማም አንቺ ምናምን ብላችሁ ለጥፋችኋል። እናንተ የብሩኬን ፎቶ የተሸከማችሁ ሀለሌዎች ማለት ነው። ብታደርግስ ምንድን ነው ነውሩ? አሁን እዛ ጋር እንደዛ አደረገች። እዚ ፓርት ላይ ተቆርጠኛለ ምናምን ብለው ነበረ። ለቤካ ግን ያው ኖርማ ስለሆነ ነው የለጠፉት፣ እንጂ ነውር ቢሆን ኖሮ ይቆርጡት ነበረ። እጇን ከታ ከድስት ውስጥ አይደለም ያወጣችው። ነውር የሚሆነው ከድስት ውስጥ ቢሆን ነው፣ ወይንም የውጭ እንግዳ የሚመጣ ቢሆን እንደዛ ካቀረበች በኋላ እንደዛ ቢሆን የቀመሰችው በእርግጥ ነውር ነው። እሷና ቡሩኬ ናቸው የሚበሉት ያንን ምግብ። ደግሞ እንደገና በጭልፋ አንስታ ከጭልፈው ላይ ነው ድኝቹን ያነሳችው። እናንተ የሆነ ነገር መለቃቀም ስትወዱ ምናምን፣ አንዳንድ ቀን ደግሞ ሰውን ውስጥ ይሄን ትንሹንም ትልቁንም አትለቃቅሙ። ለቃቃሚዎች ምን ችግር አለው በቃ እንዴ? ምንድን ነው ወይ? በቃ ሰው የሰውን ነፃነት ለማሳጠት በጣም ትገርማላችሁ። ለማንኛውም ወደ ቀጣዩ ወደ ቀጣይ ወደ ሆነ እና ቡሩኬና ሀይሚድ ና ቡሩኬእና ሀይሚ ናቸው መሰለኝ እንደዚ ያሉት ባለ በባለፈው ዕለታት እኛ እንደዚ እንቀበላለን ምናምን ነገር ከየኛን ወዳጆች ነው ምናምን ነው ያለው፣ እንደዛ ነገር እንደዚህ። በአጠቃላይ እንደዚህ ከአረብ ሀገር ላይ የሚኖሩ የእናንተ ወዳጅ የሆኑ በተለይ ደግሞ ብሩክ ያንተ ነው ወዳለው የሚሉ ይሄ ቤታችሁ ምናምን ነገር ባታመጧቸው ደስ ይላል። በውጭ በተቃብሏቸው። ይህንን ያልኩበት ምክንያት ምንድነው? እነዚህ እከካሞች የአንተ አፍቃሪ ናቸው፣ የአንተ አፍቃሪ ናቸው። የአንተ አፍቃሪዎች ደግሞ ሀይሚን ይጠሏታል። ስለዚህ ቤት መምጣት የለባቸውም ባይ ነኝ። ቤታችሁን አድራሻችሁን ባታሳዩ ጥሩ ነው። እዛ ጋር የአንተ አፍቃሪዎች ናቸው። በአንተ ፍቅር የተንገላቱ ሰዎች ናቸው። በአንተ ፍቅር የተንገላቱ ሰዎች ደግሞ ተስፋ የቆረጡ ናቸው። አሁን ላይ በአንተ ተስፋ ቆርጠዋል። አንተ ከሀይሚ ጋራ በመሆን ምናምን ነገር እንደዚ ፍቅራችሁ ምናምን እንደዚ ምናምን ገና ሳትሆኑ እንኳን ገና አንድ ቤት እንኳን ሳትሆኑ ደስተኛ ሆናችሁ ምናምን ነገር ሲያዩ በጣም የሚቃጠሉ ናቸው። ስትጣሉ ደግሞ በጣም የሚደሰቱ ናቸው። ዛሬ ግን እነሱን እንደዚህ እቀበላለሁ ምናምን ተቃበሏቸው፣ ችግር የለውም። መቃበል ኢትዝ ኖርማል ነገር ነው። ግን በውጭ ቢሆን አሪፍ ነው። በውጭ ብትቃበሏቸው፣ በውጭ ብታገኟቸው ጥሩ ነው። ቤት ባይመጡ ቤታችሁን ባታሳዩ ምናምን ነገር ጥሩ ነው ባይ ነኝ። እኔ ይሄ የግል አሳቤ ነው። ምክንያቱም ውዶቼ ሰው ምን እንደሚያስብ አታቁም። ሰው ምን አይነት ተንኮል አስቦ እንደሚመጣ አታቁም በእናንተ ህይወት ላይ። ህይወት፣ ትዳር ደግሞ ለሴት ልጅ እንደነገርኳችሁ ህይወት ነው ውዶቼ። ከምንትወዱት ሰው ደግሞ መለየት ይከብዳል እና ላይክ የሚመጡትን ሰዎች ወደ እናንተ መለየት አለባችሁ። እነዚህ ደግሞ አውቀው ነው፣ አፍቃሪ እንጂ ወዳጅ አይደሉም። ወዳጅ ከሆኑ ደግሞ ያንተ ወዳጅ አፍቃሪ ናቸው፣ ቡሩኬ ያንተ አፍቃሪዎች ናቸው። የምሬን ነው። በባለፈው ለታ እንኳን ማታ ላይ ገብተህ ቡሩኬና አፈቅራለሁ እያሉ አይን ያወጣ ኮመንት ሲጥፉ ነበረ። አንተ ግን አስደስተህናል። የመለስከው መልስ ተቃጠሉ ምናምን ከላይም ከታችም ተቃጠሉ የሚል መልስ ነው የመለስክላቸው። እንደዛ አይነት ምላሽ በራሱ ለአንድ አፍቃሪ ለሆነ ሰው ያናድደዋል። የሆነን እድል ተጠቅሞ ማጥቃት ይፈልጋል። እና እዚህ ጋር ጥንቃቄ ብታደርጉ እንደ አሳብ ጥሩ ነው ባይነኝ እኔ ደግሞ ሀሳብ ስሰጥ፣ አንዳንድ ደግሞ ሰዎች አላችሁ። የእናንተ ስም ሌላ ነው፣ የአባታችሁ ስም ሌላ ነው። እከካሞች የአባታችሁን አባታችሁን ሂዱና ፈልጉ። ከየት ቦታ ነው እኔ የመጣሁትኝ የተደቀልኩትኝ ብላችሁ አባታችሁን መጀመሪያ ፈልጉ። አባቷ ቅድስት ሆኖ ነው እሷ ቅድስት ሆነ አባቷ ሌላ ነው እና እከክ ሁልጊዜ እኔ ቤት እየመጣሽ የሆነ ነገር ስጽፍ ያለሽ እከካም ማለት ነው። አንቺን ልትመክሪኝ አትችም። ከዚህ በፊት ለእኔ እወድሻለሁ ምናምን እያልሽ ስታሽ ቃብጭ ነበር። እንዲያውም ቁጥርሽን ስጪ ስትይ ነበር። ደግነቱን የቁጥር ለማንንም አልሰጥም። ደስ የሚለው ነገር እና አትውደዱኝ። እኔ ፈጣሪ ከወደደኝ በቂ ነው። እኔ ግን ወዳችኋለሁ፣ በክርስቶስ ፍቅር ወዳችኋለሁ። ሁላችንም አከብራችኋለሁ። ማንንም አልጠላም። ግን ይሄ እዚ ጋር እየመጣሽ አታለቃቅሺ እኔ ጋ እየመጣሽ አታለቃቅሽ። መጨረሻ የመጨረሻ መልሴ ነው። ከዚህ በኋላ ለአንቺ መልስ የለኝም። እንዳንቺ አይነቱ የመጣበትን የማያቅ ሰው ነው። ለልጆቹ የሆነ ነገር ሰው አስቦ ለልጆቹ ደህንነት የሆነ ነገር አስቦ ሰው ሲያወራ እንደዚህ ነገር አትለቃቅሙ፣ እንደዚ አይነት ወሬ አታውሩ ምናምን ይላሉ። ምክንያቱም አንቺ የመጣሽበትን አታቂማ፣ ቅና ያምነሽ ሰው የመጣበትን ካላወቀ ከሆነ ቦታ ከሆነ የመጣው እዛ ሰው ላይ ጥቃት ቢደርስበት ራሱ ምንም አይመስለውም። ምክንያቱም እሱ ከጎዳና ነው የተገኘው፣ የእናቱን ሳያቅ አባቱን ሳያቅ ዝም ብሎ በሜዳ ያደገው እና አንቺ እንኩቶ ሂጅና አባትሽን ፈልጊ። አንቺ ቅድስትነሽ አባትሽ ስሙ ሌላ ነው እና ይሄ ከመንገድ ነው የተደቀልሹ፣ አስረግጭ ስነግርሽ ማለት ነው። ሁለት አይነት ስም ይዘሽ አባት አንቺ ቅድስት አባትሽ ሌላ ስም ለበት እኔ እንደዚያ አይነት ሰው አይመቸኝም። ባይ ዘ ወይ እና ለማንኛውም ጉዶች ላይክ ሼር አድርጉልኝ ይህንን ቪዲዮ። ይህንን ማለት ፈልጌ ነው የመጣሁት ለነበረን ቆይታ ከልብ አመሳ